አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውዴቶቼ እንዴት ናችሁ ዛሬ የማሳያችሁ ብራያኔ ሆናል ብራያኔ ድጃጂ እዚ ጋ ተልጦ የተከተፈ ቲማቲም አለኝ እዚጋ ታጥቦ የተዘጋጀ ዶሮ አለኝ እዚጋ ቶምና ዝንጅብል አለኝ እዚጋ ዘይዘይቱን አለኝ ማለት ነው ከዛ መጀመሪያ ዘይዘይቱናችንን ድስታችን ላይ እናደርጋለን የሚበቃንን ያህል ያው እኔ እንዳልኳችሁ ዘይት ዘይቱን ነው የምጠቀመው፣ ዘይት አልጠቀምም። ከዛ በዚህ መልኩ ነጭ ሽንኩርት እጨምራለሁ። ሽንኩርት አያስፈልገውም ማለት ነው፣ በነጭ ሽንኩርት ነው የሚሰራው። ነጭ ሽንኩርታችን በዚህ መልኩ ከደረግን በኋላ ከዛ አንድ ማንኪያ እርድ እንጨምራለን። በዚህ መልኩ እናቅላለዋለን ማለት ነው፣ ነጭ ሽንኩርቱን እና እርዱን። ከዛም ቲማቲማችን እንጨምራለን። ቲማቲም ያው መላጥ አለበት ቅርፊቱ ከላይ እንዳይቀር ማለት ነው። በዚህ መልኩ እንጠብሰዋለን። ከዛ በዚህ መልኩ የሆናል። ከድነውና የቲማቲሙ ውሃ እስከሚመጥ አሁን ቲማቲማችን በዚህ መልኩ በስለዋል። ከዛ ጥበን ያዘጋጀነውን ዶሮ እንጨምራለን ስምላ። በዚህ መልኩ ጋዙን ቀንሰን በእንፋሎት ይበስላል ማለት ነው። ያው ረጅም ሰዓት ይወስዳል። ጋዙ መቀነስ አለበት፣ ወሰጥ ላይ መሆን አለበት። እዚ ጋ አሁን ለሮጂ ውሃ ጥጃለሁ። ከዛ እነዚህ ደረቅ ባህራቶቹን ጨምራለሁ። ከዛ ጨው የሚበቃኝ ነው ያህል ጨው ጨምራለሁ። ውሃ ሲፈላ ሩዜን ይጨምራል ነው ማለት ነው። ለዶሮ የምጠቀማቸው ባህራቶች ካሪ ፓውደር፣ ይሄ ክዝባራ ፓውደር ብራያኔ መሰላ፣ እዚ ጋር ካሞን፣ ካሞን ፓውደር አለኝ። እነዚህ እንጠቀማለን ማለት ነው። በዛራ አረቢም ካላችሁ እሱንም መጠቀም ትችላላችሁ። የአረቦች ሚክስ አድርገው የሚሰሩት የቤት አለ አይደለ፣ ያንን መጠቀም ትችላላችሁ። ያላችሁን ባህራት ማለት ነው። ሩዛችን በዚህ መልኩ የውሃችን ፈልቶልና ሩዛችን እንጨምራለን። ከዛ ዶሮዋችን እንደዚህ እየበሰለ ነው። ቅድም ያሳየኋችሁን ባህራት ማጁን ትጨምራላችሁ ከፈለጋችሁ ማጅን ከሌላችን ሽላዚም ምንም አይነት ውሃ ያስፈልገውም፣ በራሱ ውሃ ነው የሚበስለው። ምንም አይነት ውሃ እንጨምርም ማለት ነው። ራሱ የሆነ ውሃ አለው። ይሄን እስከሚመጥ እንጠብቃለን። እዚህ ጋር እንደምታዩት የተጠበሰ ሽንኩርት አለኝ። በደረቁ ጠብስ ያስቀመጥኩት ማለት ነው። እንደዚህ ብራውን መልኩ በጣም ጣዕም ይሰጠዋል፣ ብራያኔያችን ማለት ነው። ይህንን ከላይ እጠቀማለሁም ጨምረዋለሁ። ሳያው ሲያምር ጠብሳችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ሽንኩርቱን በዚህ መልኩ ጨምረዋለን ማለት ነው። አብሮ ይበስላል። ቆንጆ ጣዕም ነው የሚሰጠው። ሞክሩት፣ ትወዱታላችሁ። አቁላልተን በሽንኩርት ከምትሰራ የተጠበሰ ሽንኩርት ከላይ ስናደርግበት በጣም ነው የሚጥመው ማለት ነው። ሰዎች በጣም ነው የሚወዱት። ይህንን አይነት ጠሪቃ ሁሌ ነው የምሰራው እና ሞክሩት ሮዛችን በዚህ መልኩ እየበሰለ ነው። ያው የብሪያኔ ሮዝ መብሰል ሙክክ ማለት የለበትም። ከዛ አሁን ውሃውን አጠነፍፈዋለሁ ማለት ነው። እንደዚህ ከሆነ ውሃውን ደፈዋለሁ። እዚህ ጋር ከብሪያኔ ላይ የምጠቀመው ከለር ይሄ የሎ የሚለውን ከለር ነው፣ የዛፈራን ፓውደሩ ማለት ነው። ዛፈራኑ ካላችሁ በማይወርድ በጥብጣችሁ መጠቀም ትችላላችሁ። እኔ ግን ይሄንን ነው የምጠቀመው። ከዛ እዚህ ጋር ማይወርድ አለኝ ማይወርድ ማንኛውም አይነት ማይወርድ መጠቀም ትችላላችሁ፣ አለመጠቀም ትችላላችሁ። እኔ ማይወርድ ሳደርግበት በጣም ይሰጠዋል። ሮዜ ላይ ማይወርድ ጨምራለሁ ማለት ነው። ትንሽ በዚህ መልኩ ሳይበዛ ትንሽ ማይወርድ። ከዛ ከለራችሁንም እንደዚህ ትነሰንሳላችሁ። ከለር በጣም ደማቃ ከለር ነው። በጣም ነው፣ ቆንጆ ነው ከለሩ ማለት ነው። ቆንጆ ከለር ይሰጠዋል። ኋላ ጋዛችሁን ቀንሳችሁ በእንፋሎቱ እንዲበስል ይደረጋል ማለት ነው ሩዙ ዶሮአችን በዚህ መልኩ እየደረሰ ነው፣ ትንሽ ነው የቀረው ለመምጣት። ውሃ ያነሰውን ነገር መጨመት ትችላላችሁ ቀምሳችሁ ማለት ነው። ሩዛችንም በዚህ መልኩ እንፋሎት እያወጣ ነው። ሩዛችን በዚህ መልኩ ደርሶልናል። ዶሮአችንን በዚህ መልኩ እንቀርታለሁ ወደ ማቅረቢያ ሳህናችን ማለት ነው። ሩዛችን በዚህ መልኩ ምንም የተሰባበረ ነገር የለውም። እንሻአላህ በዚህ መልኩ ዶሮአችንም ከላይ እናደርጋለን ማለት ነው። ያው ስጎ ያለው ስለሚወዱ ነው ሰዎች፣ ስጎውን በዛ ያደረኩት። ቲማቲሙ በዛ ሲል ስጎ ይኖረዋል። ማሻአላ ተባረክ ራህማን። እርዛችን በዚህ መልኩ ወጥቷል። ከዛ የተጠበሰ ሽንኩርት ከላይ ከሌላችሁም፣ ስለዚህ ለዲዛይኑ ያሳምራል። ከዛ በከዝባራ ወላ በግዶንስ ተበረክ ዲዛይን ከፈለጋችሁ ላይ ምን ማድረግ ትችላላችሁ። ትቻላችሁ ወዶቼ፣ የዛሬው ቪዲዮአችን ይሄን ይመስላል። ሞክሩት ትወዱታላችሁ፣ በጣም ነው የሚጥመው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ከወደዳችሁት። የዛሬው ቪዲዮአችን ይሄን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ